እጅግ በጣም ያልተጠበቀ ሰበር መረጃ እየላችሁ መጥቻለሁ፣ ቤተሰቦቼ በገዛ አባታቸው የተደፈሩ ህፃናት ማርገዛቸው እንዲሁም ጽንሱ መቋረጡን ተሰምቷል። ፍርድ ቤትም ውሳኔ አሳልፎባቸዋል። ህጻናቶቹ ላይ ጥቃት ያደረሱት የተለያየ ቦታ የሚገኙ አባቶች አሉ። እሱን መረጃ እነግራችኋለሁ ማለት ነው። ደፍሮ አስረግዟታል ማለት ነው። እንግዲህ ቤተሰቦቼ በጣም በጣም አሳዛኝና አሳፋሪ ዜና ነው፣ ግን መስማት ስላለባችሁ እላችሁ መጥቻለሁ ማለት ነው። እስከመጨረሻ አብራችሁን ቆዩ። ወዳጃችሁ መላይ ፌዳው ነኝ። በቀጥታ ወደ መረጃዎቹ እንላ። በገዛ አባቷ የተደፈረችው ሴት እንግዲህ ማርገዟ ተሰምቷል። ሙሉ ዜናውን ላሰማችሁና ከዛ የራሳችን አስተያየት እንሰጣለን። እዚህ ኢትዮጵያ ውስጥ በአባቶቻቸው የተደፈሩ ሴቶች ጉዳይ መነጋገሪያ ሆኗል። በአንድ ቀን የተሰማው ሁለት ታሪክ ነው። አንደኛው ታሪክ በአርሲ ዞን ውስጥ የተፈጸመ ሲሆን የ14 ዓመቷ ታዳጊ በገዛ ወላጅ አባቷ የአስገድዶ መድፈር ጥቃት ከደረሰባት በኋላ ላልተፈለገ እርግዝና ተዳርጋለች። ይህንኑ ተከትሎ ታዲያም በሰውነቷ ላይ ለውጥ የተመለከቱ የአካባቢ ሰዎች ለፖሊስ ጥቆማ በመስጠት ልጅቷ ነፍሰ ጡር መሆኗ ሲረጋገጥ ማን ይህንን ድርጊት እንደፈጸመባት ራሷ ስትናገር በወላጅ አባቷ እንደተፈጸመ በሕክምና በሰነድ እና በሌሎች ማስረጃዎች ተረጋግጧል። በዚህም መሰረት ፍርድ ቤቱ ጥፋተኛ ብሎት በ14 ዓመት እስራት እንዲቀጣ የተደረገ ሲሆን ጽንሱም በተለይም ደግሞ በዘመዶች መካከል የተፈጸመም ጾታዊ ጥቃት በመሆኑ የተነሳ እንዲቋረጥ ተደርጓል። ሌላኛው የአስገድዶ መድፈር ጥቃት እግዚአብሔር ያሳያችሁ የአስራ አራት ዓመት ታዳጊ ልጅ በገዛ አባቷ ተደፍራ ከዛ ስታርግ ለማብራራት ሁሉ የሚከብድ ነገር ነው። እንግዲህ እንደሰማችሁ ቀጥታ ፖሊሶች ከማን ያረገሹ ብለው ሲጠይቋት ከገዛ አባቷ እንደሆነ ተናገረች እና በጣም አስደንጋጭ ዜና ነው። እንግዲህ በዚህ 24 ሰዓት ውስጥ የተሰማ ከባድ ዜና ብየዋለሁ። ይሄኛው በአርሲ ውስጥ የተፈጸመ ነው። ሌላው ደግሞ በስልጤ ውስጥ የተፈጸመው ዜና ደግሞ ስሙ። ሌላኛው የአስገዶ መድፈር ጥቃት በገዛ አባቷ የተፈጸመባት ደግሞ ስልጤ ዞን ውስጥ ሲሆን የ16 ዓመቷ ታዳጊ ናት። ፍርድ ቤት በአስር ዓመት ተከሳሹ እንዲቀጣ ወይም ወላጅ አባቷ እንዲቀጣ ውሳኔ አስተላልፏል። እንዲህ ጽንሱ እንዲቋረጥ ተደርጓል። ይሄም የተደረገበት ምክንያት ያው በሕጉ መሰረት ከዘመድ ማርገዝ በሕጉም በፈጣሪም ስለማይቻል ብቻ በጣም ያስደነግጣል። ለማንኛውም ይሄን ዜና ስሰማ በቀጥታ ለእናንተ አምጥቼላችኋለሁ ማለት ነው። ውድ ቤተሰቦች እንግዲህ የተሰማችው ነገር ግለጹ። ምን ብዬ አስተያየት መስጠት እንዳለብኝ ትንሽ ግራ ስለገባኝ ነው። ኮመንት አድርጉ። አነበዋለሁ ወደ ቀጣይ ቪዲዮ እንላ በኢትዮጵያ ከመቶ ሰዎች ሀያ ስድስት ሰዎች ጫት እንደሚቅሙ አንድ ጥናት አመላክተዋል የጫት ምርት ለግለሰቦችና ለመንግስት ከፍተኛ ገቢ የሚያስገኝ እንደሆነ የሚታወቅ ሲሆን የጫት ሱስ በኢትዮጵያ አደገኛ ደረጃ ላይ ደርሷል ሪድም ዘ ጀኔሬሽን የተሰኘ ተቋም ባስጠናው ጥናት መሰረት አርባ አንድ በመቶ አደገኛ የሱስ ደረጃ ላይ ደርሷል ከአጠቃላይ ቃሚዎች ተብሏል ታዲያ ለመቃም ግን የተለያዩ ምክንያቶች አሉ ሃምሳ ሁለት በመቶ የሚሆኑ ቃሚዎች ለመዝናኛ ነው አርባ አራት በመቶ ደግሞ ለድብርት አስራ ዘጠኝ በመቶ ያሉ ለሱስ ተብሎ እንደሚ እንደሚቀም የቀረበው የጥናት ውጤት ያሳያል። ከመቶ ሰዎች ሀያ ስድስት ሰዎች ጫት እንደሚቀሙ ጥናቱ ያሳያል። ለእኔ ግን ያንሳል ብዬ ነው ማስበው። ምክንያቱም አሁን ላይ በጣም ብዙ ሰው በተለይ በሚስጥር ራሱ ፐብሊክ ሳያደርገው እንደሚቅም በቃ ይፋ ሳያደርግ ተደብቆ የሚቅም በጣም ብዙ ሰው አይቻለሁ እና ሜቢ ጥናቱ የተደበቁትን አላካተተም ይሆናል። በይፋ ጫት እዚህ ስር አቅፈው የሚዞሩትን ብቻ ከሆነ የቆጠረው ልክ ሊሆን ይችላል። ከዛ ውጭ ግን በጣም ብዙ የሚቀሙ አሉ። አሁን ሰዎች ከምግብ በላይ የሚያስፈልጋቸው ነገር ጫት ሆነዋል። ባጠገባችሁ ካሉ ሰዎች እስኪ ምን ያህሎቻችሁ ጫት እንደሚቀሙ ኮመንት አድርጉ። ዛት ዋንገር ለፍሬንድ ምንም ብትላት የማትፋታ እድሜ ልክ ነው። ሰዎቹ ደግሞ ምን ከዚህ በኋላ ምን ሁለት ወር ሶስት ወር ይቀርለት ዳር አንድ ወር ምናምን ሲቀር ቀደም ብዬ ተዋወቃቸው ላይ ዛሬ ነው መታወቅ ያለብን። ዛሬ መታወቅን ያለብን አለብን ትንሽ ህመም ነገር ነበር። ምን አሁን እኮ ስዳር አንድ ላይ ለመኖር ያስችላል ብለሻል። ትንሽ አባላዘር በሽታ እኮ ተጫወተችብኝ። እንዴ አባላዘር በሽታ እኮ ያልኩሽ። ሶስቱም እኮ ፍሬንድ ላለማግባት ነው እየጣረ ያለው፣ ወይም አብሮ ላለመኖር ነው። እሷ ደግሞ ችግር የለው ነው የምትለው። አሁን ነገር ላይ ሰራ ይችላል እኮ ነው

እንደዚህ ትዳር እንደ መብረቅ የምንፈራው ወንዶች ግን በጣም ከባድ ሲቹዌሽን ውስጥ ነን ያለ ነው። እናስብበት። ለምን እንደዚህ እንደ መብረቅ እንደ ምንፈራ ምታውቁ ሰዎች ካላዩ እስኪ ምክንያቱን ጠቅጠቅ አድርጉ ከስር። ሀይ ጋይስ፣ ኩዊክ ኳሽን ማለት ነው እኔ አሁን ገና አልወለድኩም ግን ልጅ ውስጥ ያለ የእናቶች ቀን ማክበር እችላለሁ ማለት ባሌ ልፈልጦ አስቤያለሁ። የእናቶች ቀን አክብር ዚ ናም ብዬ ነው ከመፍለጤ በፊት ልወቀው ብዬ ነው። የእናቶች ቀን እናከብራለን እኛ

ምን አርግበት ምን የሚሉት ነው ሶሻል ሚዲያ ላይ ወታችሁ፣ ባሌን እንዴት ልፍለጠው፣ ሰንት ልፍለጠው፣ በመለስ ልፍለጠው የሚለውን ከህዝቡ የምትቀበሉት። እኔ አሁን ላይ ግርም እያለኝ ነገር ቢኖር በዚህ ልክ ተንኮልን እንዲህ ረቂቅ ጽፈት አድርጎ ማዘጋጀት የቻለ ዳይሬክተር የሆነ ጭንቅላት ይዛችሁ እንደው ሁላችሁንም አይደለም አንዳንዳችሁ፣ የኤች አይቪ የካንሰር፣ እንዲህ የኤቦላ በሽታ መድኃኒት ማግኘት ያቃታችሁ። የምር ነው ቁጭ ብላችሁ አስቡበት፣ ታገኛላችሁ በእውነት ወር ነጻ በሆን እንደዚህ አላስብም። ኧረ ኢንጂነር እኔ እኮ አሁን አሁን እንደው ግርም እየማለኝ የመጣው የድሮ እናቶችን እስጠው አሁን አሁን ሚስቶች እንደው እንደ ሁላችሁንም አይደለም አንዳንዶቻች እንዴት ነው እንዲህ መታሰብ የሚቻለው? ቁጭ ብላችሁ ነው ነገርን ስፍት ታደረጉና ሲመጣ ባለቤታችሁ ልብስ እንደ ሁሉ እኮ ሁሉ እኮ በገጠሩ የምታቁ ሰዎች ታቁታላችሁ። ወፍራም እኔ እንደው አንድ አንድ ጊዜ ሳስበው ፊቴ እንደው ለምልክት የተቀመጠ ፊት ነው ለማለት ያክል ቱ በቀመጠ የሚመስለኝ ጭንቅላሴን አልጠቀምበትም ይህን ያክል። አሁን እኮ ባልሽን ሄደሽ ጠይቀሽው አዎ፣ ልክ ነሽ እናት ነሽ ቢልሽ፣ እንዴት እስካሁን ድረስ አላስታወስክም? እንዴት ሰርፕራይዝ አላደረከኝም? ብለሽ በነገር ቁዝቁዘሽ አሊያም ልትፈልጭው ነው። አይ አደለሽም፣ ገና ነሽ ቢልሽ፣ አንተ ምን አይነት ማዓተኛ ነህ ማዓት ምጠራብኝ ብለሽ ወይ ቁም ወይ ቁጫይ አየር ላይ በጣም ትችላላችሁ። ረመደነ አንዳንድ ሴቶች ግን ባላችሁን ለመፍለጥ ማታደርጉት ነገር የለም። ትናንትም አንዷ ምን አለች? ባሌን ሽቶ እንዲገዛልኝ ብላ ልጇን ትልካለች ማለት ነው። አባብዬ እናቶች ቀን እኮ ነው፣ ለማሚ ስጦታ ግዛላት ይላል ልጁ። ደግሞ ሄዶ ምን ልግዛላት ሲል ሽቶ፣ እሺ ይላል። ብራንዱ ልንገር አላለው ከነ ብራንዱ ነው አደራ የተባለው ማለት ነው። እና አንዳንድ ሴቶች ከባሎቻችሁ ጋር ያላችሁን ጭዌ በጣም አከበዳችሁት በጣም

አሁን የመለሰ ጥያቄውን ይቀመጣል አንታይል ቢሆን ሊብለ ሳይሆን ቀረ ነገር ምንድን ነው ትቸር በመጀመሪያ የወሰነ ትምህርት አንደኛ እወጣለሁ ብዬ አስብ የነበረ ግን አልተሳካም። ጓደኝ በዜሮ ነጥብ ሶስት ማርክ በለጠኝና ሁለተኛ ወጣ። ግን ትቸር በሰከንድ ሴሚስተር አሻሽ ባሉ ቃል ገበላለ። እንግዲህ ጎበዝ ተማሪ ምኞት ተመልከቱ። በቃ አንደኛ ለመውጣት ነው ሁሌ ጥረቱ ማለት ነው። እንግዲህ ሁለተኛ ሲወጣ የተመረ የተበለጠበት ማርክ ራሱ ታቃጥለዋለች የጎበስ ተማሪ ባህሪ ነው እስኪ ሰነፉስ

ወንድሜ አንቺ ቅናሽ ይመችሽ፣ እንጂ ብራዘር ሰላም፣ እንደምን እንደምናላችሁ። ዛሬ መጣውት እንግዲህ ከላይቭ ላይ ተቆርጣ በወጣች ቪዲዮ የተፈጠረ ብዥታ አለ፣ እሱን ለማጥራት ነው። መጀመሪያ እስኪ ይህንን ቪዲዮ ተመልክተን ነው እንመለስ። ይቅርታ በላቸዋ አንዴ በላችሁ፣ ቤት ያላችሁ ሰዎች፣ እኔ ቤት ያላችሁ ሰዎች፣ እሱ አታክ ለማድረግም የተናገርኩትም ነገር የለም፣ እየተቀላለድን ነው። ይቅርታ አርጉልና እኔና እሱ እንታወቃለን፣ ሁላችንም እዚህ ሶሻል ሚዲያ ላይ ያሉት የሚያስከፋ ነገር አለ። እኔ አሁን ለጨዋታ አለ ለድምቀት ምናምን ነው የተናገርኩት። ሆነ ሱ የሚያስከፋ ሆነ ቪዲዮ፣ እንደተመለከታችሁት እንግዲህ እኔና በላቸው ሆን ብለን ላይቭ ላይ የሰዎችን ትኩረት ለመያዝ የፈጠርነው ጸብ ወይም ድራማ ነው። በዛ መሃል ስንነጋገር ላልተገቡ ቃሎች ከልብ ይቅርታ ጠይቃለሁ፣ በዛ ቅር ለተሰኛችሁ በሙሉ። በላቸው ወንድሜ ነው፣ አብረን እየሰራን ያለኑ ስራችንን፣ ምንም አይነት ግጭትም ሆነ ጸብ የለም። እሱንም ሆነ ማንንም ዲስሪስፔክት ማላረግ ልጅ ነኝ። በጣም ሰው በማክበርና በመውደድ የምታወቅ ልጅ ነኝ። ልቤም ውስጥ ሚኒስትሪም እሱ ነው ያለውና ሁላችንም አፈር ተሸካሚ ነን፣ ነገ አፈር የሚበላው ገላን የያዝነው ሸክላ ተሰባሪ ነውና ማንም ማንንም ዲስሪስፔክት ሊያደርግ የሚችልበት ሁኔታ የለም ምድር ላይ። እኔም እንደዛ አይነት ሰው ነኝ። ቅር ላላችሁ ሰዎች እንዲሁም ደግሞ ለምትወዱ ለምወዳችሁ ወዳጆቼ ትልቅ ይቅርታ ጠይቃለሁ። አመሰግናለሁ። ይመቻችሁ ፍቅርና ሰላሙን ያብዛል። ነው እኔ ትላንት ምን ብያችሁ ነበረ? ቪዲዮም ብዙ ሰው አላየውም፣ እንደነገርኳችሁ አካውንታችን በጣም ወርዷል ከሚባለው በላይ። ላይክ፣ እና ኮፒ ሊንክ ሼር። ለካ ኮፒ ሊንክ ሼር ለዩቲዩብ አይሰራም ለቲክቶክ ነው። ለማንኛውም ሼር ሼር አርጉ፣ ላይክ አርጉ፣ ሰብስክራይብ አድርጉ። ትላንት የተናገርኩትን ያያችሁ አይታችኋል፣ ያላያችሁ ደግሞ ሁን ብለው አቴንሽን ለመያዝ ያደረጉት ነገር እንጂ እነዚህ ልጆች ቤስት ፍሬንድ ናቸው። ከዚህ በላይ ደግሞ በጣም ብዙ ሲሰዳደቡ አይተናል። እነ ታኩሬጋ እንዲሁም ደግሞ ማነው ሄስቲፎ፣ ናሁ ፎንቴ፣ እነ ራቼ በጣም ብዙ በቃ ጸብ ጸብ ጸብ የሚመስል ነገር ሲፈጠር አይተናል። ይሄ አቴንሽን ለመያዝ ነው። ሆን ብለው ተቀጣጥረው ሁላ የሚሰዳደቡ እንዳሉ አውቃለሁ። በውስጥ በቃ ነገ እንድንባባላ፣ ነገ እስኪ ትንሽ ጠቅ ጠቅ እንደራረግ ምናምን በቃ አቴንሽን እንዴ ዘመኑ እኮ የአቴንሽን ነው ጋይስ ትኩረት ካልያዝክ በዚህ ሰዓት ገንዘብ አትሰራም በተለይ ዲጂታል ሚዲያ ላይ ካለ ሶሻል ሚዲያውን ሚዲያውን አለም ከተቀላቀል ከአቴንሽን መያዝ መቻል አለብህ ይሄ ግዴታ ነው ጋይስ እና እነሱም ከዛ ውስጥ አንዱን ያደረጉት እርስ በእርስ ተሰዳደቡ ትርፍ ነገር የተነጋገሩ ምናምን ይመስላል ግን ምንም ለእነሱ ትርፍ አይደለም ሆን ተብሎ ትኩረት ለመያዝ ነው አኩቻ ሚያለው ያንን ነው እኔም ትላንት ብየዋለው ሁላችሁም መርሳት የሌለባችሁ ነገር የሶሻል ሚዲያ አለም የትኩረት አለም ነው አቴንሽን ግን ዋጋ የለም ብራዘር፣ ቪው የለም፣ ገንዘብ የለም። አቴንሽን በጣም ዘኪ ነገር ነው። አሁን ላይ እኔ ትላንት ቢያቻለሁ፣ ተመልካቹ የተሸወደ ያለው እነሱ ሁሌም ቢሆን ቢዝነስ እየሰሩ ነው ቢያቻለሁ። ነው ነው ነው

አንቺን በሰራች ውበይ ወይ አይ ምን ነው ጉድ በይ በያ ወይ አይ ኑሮ ኑሮ ሲወደድ በዘፈን ነው የምትሸውደው ማለት ቁርስን በዘፈን ትሸውዳል። እዚህ ትቼ የመጣሁት ነገር በጣም ለብዙዎቻችሁ በጣም ብዙዎቻችሁ ህልሜ ነው ምናምን ትቼ የመጣሁት የብዙዎቻችሁን የቅንጦት ህልም ነው። ቅንጦት ህልም ስላችሁ እመኑኝ በፈለገ ብትቀናጡ ማለት የኔን የህይወት ኑሮ ነበር። ጠዋት አራት ሰዓት እኮ ነው የምነሳው ከግልፊ ለማን እዛ ስኖር የነበረው ነው እሱ እንግዲህ ጠዋት አራት ሰዓት ነው የምነሳው። አራት ሰዓት የምነሳበት ምክንያት ከያለ መኪና አስፋልት በታክሲ ሰልፍ ማታ አንድ ሰዓት ነው። ግን በጣም ብዙ ብር ነበር የምሰሩ በጣም ብዙ ብር ብር ቅርጽ እሱ ይቀርና፣ አሁን መንግስት ብላችሁ የምንጠራው አካል ማለት ያለ መታከት ለአራት ለአምስት ለስድስት ስራዎች ለምንኛ ጋር ከመምጣቴ ወደዚህ ከመምጣቴ ከአንድ ወር በፊት የገዛ ቤቴ ላይ የእኛ ሰፈር ፈርሶ የሚሰራ ፕሮጀክት እንድሰራ ተጠርቼ ነበር። ከዛ በፊት አርባ ሁለት ሚሊዮን ብር ነውፈር የተደረገ አርባ ሁለት ሚሊዮን ብር ስራ እንድሰራ መሆን አቃል ስራ አሁን ለብዙቻችሁ ቅንጦት ማለ አርባ ሁለት ሚሊዮን ብር መተው እኔ ግን ክብሬ ነፍስ ያስቀጥላል። ሰው ልጅ ከክብሩ በላይ ምንም ነገር የለው። ሰው ልጅ ከህሊናው በላይ ምንም ነገር የለው። እንድትማሩ ምን ፈልገው እሱ እንድታየው የምፈልገው እሱ እንዴት ነው በግና ዶሮ መግዛት፣ እንቁላልና ወሰት መጠጣት ብርቅ አይደለም። አርባ አላም ገዝቼ በአርባ አላቢ መኖር እችል ነበር፣ ይቻል ነበር። ብር ካላችሁ ምንም ነገር ማለት ትችላላችሁ። ይሄ ግን እዚህ ግን ስለ ብር አይደለም እየኖሩ ካሉት ብር አይደለም ግብል የህይወት የአንድ አካል ብር የሚባለው ሰው ልጅ የሰራው ወረቀቱ። እኔ ከዛ በላይ ክብሬ ላታያችሁ ምፈልገው ያንን ያንን እንድታየው ነው ምፈልግ። ያንን ስታየው ግን እንዴት ነው እንደ ሌሎች ሰዎች አክት እንዳደረገ አትጠብቁ። እኔ ሌሎቹን አደለ በቃ አጭር አማርኛ አለምሳሌ ትላላችሁ። አረገ አንተ ብቻነት እንደዚ አይነት ነገር ጨክን ያረከሁት ትግኛላቸኋል እኔ ስለዚህ ፈልገው ያንን መለየት እንድታወቅ ነው የምፈልገው። ለዓላማችሁ ለክብራችሁ፣ ለሀገራችሁ ስለምትወዱ ስለምትወዱት ነገር ስለ እግዚአብሔራችሁ ስለእምነታችሁ ነው እያሳዩአችሁ ያለ። ያንን ተማሩ። የዚህ የቲክቶክ ዋና ቪዲዮ የመጫን ዓላማ ያ ብቻ ሌላ ነገር አይደለም። እና ወዳጆች ልነግራችሁ የሚፈልገው ዋናው ነገር እሱ ነው። በጣም ብዙ ነገር ኤክስፔክት ታደርጋላችሁ ከኔ ምንም ነገር ዴን ይበላል አድርግላችሁ። ምክንያቱም እኔ የምፈልገውን ነገር ብቻ ነው ማሳያችሁ። እኔ የምፈልገው ብቻ ነው የማደርገው። እኔ ነግራቸዋል። እኔ እኔ ኮንቴንቱ ናት የኮንቴንት ክሬተር ትሬንድ፣ ባህል፣ ግርግር፣ አመፃ አልከተልም። ምክንያቱም አልከተልም ስላችሁ፣ አሁ ለምሳሌ ሰዎች ያመኑበትን ሊያደርጉ ይችላሉ ብያቸዋለሁ። አሁን ለምሳሌ ዶክተሮቹ ስራ እናቆማለን ካሉ እሳይ አቆሙ፣ መብታቸው። ስራ እናቆምም ካሉ እሳይ አያቆሙ፣ መብታቸው። ይሄ የነሱ የህይወት ጉዳይ ነው። እኔ ለዛ ህይወቴ ላይ ማን ሊያስቆመኝ ይችላል? አዘታላይ ዮናስ በቃ ተሰብስባችሁ ሶስት መቶ ሺዎች በቃ ዮናስ ወደ አዲስ አበባ ሄድ ብትሉኝ እኔ ወደ አዲስ አበባ ሄዳለሁ። እናንተ ስላላችሁ ይሄ እኔ ህይወት ጉዳይ ነው። እዚህ ህይወቴ ላይ የምወስነው እኔና እኔ ብቻ ነው። እናቴ አላስቆመችኝ እኔ ወደዚህ ስመጣ እናቴ የወለደችኝ የምወዳ እንዴት ነው እናት እንዴት አርጋችሁ እንደምትወዱ ባላ ቀመኔ ግን እናቴ በጣም ነው እሷ ልታስቆመኝ አልቻለችም ይሄን መንገድ ስመርጥ ይሄ መንገድ ሲመረጥ ዛሬ አይደለ የተመረጠው። ይሄ መንገድ የተመረጠው ቤት የተረፈ ቀን አ። ይሄ መንገድ የተመረጠው በምንድነው ስሙ ሮንግ ፓዝ የሚባለው በጣም በብዙዎች የተፋፋተ መንገድ የሚባለው ለእኔ ግን ትክክለኛ መንገድ ነው ብሎ የወሰንኩ ቀን ነው። ይሄ ጣፋንታ የተጻፈው፣ ይሄ ጣፋንታ የተጻፈው እኔ በአደባባይ ወጥቼ ስለአመንኩበት ስለእምነቴ ስለክብሬ የቆምኩ ቀን ነው። ይሄ መንገድ የተመረጠው። ይሄ መንገድ እስናት እንዴት ነው ቤስት ነው ያረዱ የድምሩ ውጤት ነው። እና እንድታስቡት የምፈልገው እንድትረዱት የምፈልገው ይን ነው። ደጋገም የደጋገም የመናገር ነበረ ሰዎች ይህን እንድታዩ ማለት ነው። ግን ያው ደግሞ እንደዛ ልጅ ምድርሱ አርት ከሰራችሁ በኋላ ስል ከሰራችሁ በኋላ ስዕል ማስረዳት አልወድምን የሰራሁትን ነገር በገባችሁ መልኩ እንድትረዱት ይገባል። ምናልባት ጎበዝ ሆናችሁ ፐርስፔክቲቭ ከነገራችሁ በኋላ አል በዚህኛው መልኩ ብታዩት ብዬ አጋራችኋለሁ። ያ ነው አርት ማለት። ይሄም የአርት አንዱ አካል ነው። ይሄ ኢትስ ፐርፎርሚንግ አርት ነው የሚኖር ህይወት ነው፣ ስነ ጥበብ እና ይሄን ጥበብ ስትፈልጉ በፈለጋችሁ ተርጉሙት፣ መብታችሁ ነው። ግን በዚህ መልኩ ግን ትተርጉሙት ደስ ይለኛል። ስታዩት፣ እንዴት ነው ከእንቅልፋችሁ ስትነሱ ማለት ነው ዮናስ ለሊት፣ በደግራሴ እንቅልፍ በጣም አልተኛም ለሊቱ፣ ምክንያቱም ውሾቹ ይጭዋሉ፣ ጅብ አውሬ፣ ያለ በጣም ብዙ ነገር ህይወታችሁ ሊያሰጋችሁ ይችላል። እዚህ ውስጥ ነው የምተኛው ስተኛ ማለት ነው ዮናስ እንኳን ይህንን ተቋቁሟል ብላችሁ እኔ ይሄ አያልተኝም ቢሆን ይህን መክፈል ይችላሉ እንድትሉ ነው። ፈሊሉ እንደ ግለሰብ እንግዲህ ነው፣ እንደ ማህበረሰብ አይደለም ዓለም ያነቃችሁ ነው። እንደ ግለሰብ እንድትነቁ ነው። እንደ ግለሰብ ላመናችሁበት ነገር ዋጋ እንድትከፍሉ ነው። ያው ግን ላመናችሁበት ነገር ስትባል ነው ስሙ ስጋ የፍጦት ብርና ቁሳቁሱ ላይ ትኩረት አድርጋችሁ ለዛ ነገር ዋጋ እየከፈላችሁ ሙሉ አላቸው እንስሳት የተሻለ ሰው የሚያስብን መመዘኛ ሁላችን የምናውቃለን ነው። ለማንኛውም ቆስቆሳችሁ ቆስቆሳችሁ አናገራችሁ። ዛሬ እኮ ሶስት መቶ ሺህ ገባ ብዬ ላከብር ነው የመጣሁት። በሶስት መቶ ሺህ ቀን ታስደርጉኛላችሁ። ሰዎች ናቸው በጣም የሚደንቅ ሌሰን ነው እንግዲህ። የሰማ ነው እውነት ለመናገር ከዚህ ልጅ አልጠበኩም። እንግዲህ ገጠር እንደገባ እና በኮሪደር ልማቱ ቤቱ እንደፈረሰበት ይሄ ስዕል የሚያሳይበት ቤት እንዲሁም የሚስልበት ምናምን እንደፈራረሰበት ሰማው። የተወሰነ ሙሉ ዲቴል ውስጥ ድረስ ባልገባም ሃይላይት ነገር ሰማው። ወደ ገጠር ያስኬደውን ጉዳይ ይሄ እንደሆነ ከዚህ በፊት አውቅ ያለው። አሁን ግን ይሄ ላይቭ ሪከርድ ከወጣ በኋላ ግን እጅግ በጣም የሚገርም አስተሳሰብ እንዳለው እና ለአላማው እስከ ሞት ድረስ የሚታገል ሰው መሆኑን አይቻለሁ። እንደ እንስሳ አትሆኑ። ለፍትወትና ለገንዘብ ለቁሳቁስ ነገር ብቻ ዋጋ እየከፈላችሁ አትኑሩ። ይሄ የእንስሳን ባህሪ ነው። የሰው ልጅ ግን ከዛ የዘለለ ህልም ሊኖረው ይገባል። ከዛ የዘለለ ማይንዱ ላይ በጣም ሊሞትለት የሚገባ ጉዳይ ይኖረዋል እና እቺ በጣም ዘኪ ናት ለኔ፣ አሁን ከተናገራቸው ንግግሮች ውስጥ ማለት ነው። እናንተ የወደዳችሁ ቴቱ ነው ግን የ42 ሚሊየን ብር ፕሮጀክት ተሰጥቶት እምቢ ያለ ወጣት ነው። እንግዲቻ ከባድ ነው ማለት 42 ሚሊየን ብር ቢመጣ እኔ ተዋለው ወይ? አይ ዶንት ቲንክ ሶ። ምክንያቱም እሱ የፈረሰበትን ቤት እጥፍ አርጎ መግዛት የሚችልበት ገንዘብ ነው ኢትዮጵያ ውስጥ። አርባ ምና ሚሊየን ብር ማለት በጣም የሚገርም ቤት መግዛት ይችላል። እና እዛ ድረስ ያታገለው ነገር ምንድነው? በደንብ እያስተማረን ሲመጣ ሞር እንረዳዋለን ወይ እኛ እዛ አስተሳሰብ ላይ ስንደርስ ሞር ይገባናል ብዬ አስባለሁ። 42 ሚሊየን ብር ረግጣችሁ የሚሄድ አቅም አላችሁ ወይ? እስኪ እናንተ ኮመንት አድርጉ። እኔ ግን ኢንዚስ ታይም 42 ሚሊዮን ብር የመተው አቅሙ የለኝም። እውነቱም ስነግራችሁ እሱ ያየበትን እይታ ወይ ስለዚህ ነገር ዲቴል ቢነግረኝ ደስ ይለኛል። በጣም ከባድ ውሳኔ ነው እና ወዳችኋለሁ። በሌላ ቀን በሌላ ቪዲዮ እንገናኛለን። ፒስ አውት